ዛሬ ይዤላቸው የመጣሁት ምንድነው? አግሮ ኢኮኖሚክስ። ያው በተለምዶ ስሙ አግሮ ኢኮኖሚክስ ማለት አግሪካልቸራል ኢኮኖሚክስ የሚባለውን የትምህርት ዘርፍ ነው። ከቅርብ ጊዜ ወዲህ ይህ ዲፓርትመንት በጣም በብዙ ዘዎች ዘንድ፣ ብዙ ተማሪዎች ዘንድ ተፈላጊነቱ እየጨመረ መጥቷል። የአግሪካልቸራል ኢኮኖሚክስ የሚባለው ፊልድ እስቲ ዛሬ በትንሹ ስለዚህ አግሪካልቸራል ኢኮኖሚክስ ስለሚባለው የተወሰነ። በነገራችን ላይ ኢንተርቪው ፓርት አለን፣ ኢንተርቪው ሴክሽን አለን። ያችን ኮንሰፕት ላይ ፊዚክስ ትምህርት ላይ በጣም ኢኮኖሚክስ ሶሻል ተማሪዎች ኢኮኖሚክስ ላይ ፎከስ የሚያደርጉ ልጆች ብዙ ጊዜ ናቹራል ሳይንሶች ስለሚመደብ። ውድ የዩቲብ ተከታታዮች እንኳን ወደዚህ ቻናል በደህና መጣችሁ። ይህ ቀለሜ ቴክ ነው። ቀለሜ ቴክ እንደሚታወቀው የቴክ መረጃዎችን ነበር ባለፉት ሶስት አራት ቪዲዮዎች ለመልቀቅ የሞከር ነው። ከቻናሉ ስም ለመለቀፍ ቀለሜ ፕላስ ቴክ ነው። ቀለሜ ያልንበት ምክንያት ተማሪዎችን ኢንቮልቭ ለማድረግ ነው። ለተማሪዎች የካምፓስ ሪቪ ሊሆን ይችላል። ዲፓርትመንት ሪቪ ቪዲዮዎችን ለመስራት ነው። ቴክ ደግሞ ከ ትምህርት ባሻገር የቴክ መረጃዎችን ሼር ለማድረግ እንዲያመቸን ነው። ይህ ቻናል ታስበው የተከፈተው የጊቢ ተማሪ ነን፣ ይህን ቻናል ይጀምር ነው። እንደ ጊቢ ተማሪ ደግሞ ሳፖርት ታደርጉ በጣም ያስፈልጋል። ሳፖርት ታደርጉ እንደስ ይለናል፣ ቀላል ነው። ላይክ ሰብስክራ መጣት ዲፓርትመንት። በነገራችን ላይ ከእንግዲህ በምንቀጥላቸው ቪዲዮዎች ምን አስበን ነው ዲፓርትመንት ሪቪው ልንሰራ ያሰብነው? ይህንም ለመስራት ያነሳሳኝ ትልቁ ምክንያት ወደ ዩኒቨርሲቲ ስገባ ስለ ዲፓርትመንቶች አብዛኛውን በሚባሉ ደረጃ ስለ ዲፓርትመንቶች በቂ እውቀት የለኝም። ያው ሜዲሲን፣ ኮምፒተር ሳይንስ፣ ሶፍትዌር ኢንጂኒሪንግ፣ አርክቴክት ምናምን የመሳሰሉት ናቸው በአብዛኛው በተማሪው ዘንድ የሚወሩትና፣ አሁን ላይ ደግሞ ቶች ባሻገር ግራጅዌት አድርገን ከወጣን በኋላ በብዙ የስራ መስኮች ላይ ልንሰማራባቸው የምንችላቸው ዲፓርትመንቶች አሉና በቃ በአጠቃላይ በምንለቃቸው ተከታታይ የፓርት ቪዲዮ ምንድን ነው ያሰብነው? ዲፓርትመንት ሪቪው ነው ልንሰራ ያሰብነው። እያንዳንዱ ዲፓርትመንት ከአግሪ ነው የምንጀምረው እነ አግሮ ኢኮኖሚክስ፣ እነ አግሮ ቢዝነስ፣ እነ ኒውትሪሽን፣ እነ ሆርቲካልቸር፣ እነ ፕላንት ሳይንስ የመሳሰሉትን ዲፓርትመንቶች በተከታታይ ቪዲዮ ለእናንተ ነው ልጆች የሚሰጡትን ዲፓርትመንቶች ብቻ ምን አለፋችሁ በሚቀጥሉት ተከታታይ ቪዲዮችን ከቴክ መረጃዎች ማሻገር ለእናንተ ለተማሪዎች በቂ መረጃ ለማድረስ አስበን እንደን እየተንቀሳቀስን እንገኛለን፣ እና ከዚህ በመነሳት ላይክ፣ ሰብስክራይብ፣ ሼር ብታደርጉ ለቻናላችን ሳፖርት ብታደርጉን በጣም ደስ ይለናል። እንደ መጀመሪያ ቪዲዮ ዛሬ እዚህ አግሮ ኢኮኖሚክስ ያው በተለምዶ ስሙ አግሮ ኢኮኖሚክስ ማለትም አግሪካልቸራል ኢኮኖሚክስ የሚባለውን የትምህርት ዘርፍ ነው። ከቅርብ ጊዜ ወዲህ ይህ ዲፓርትመንት በጣም በብዙ ዘውች ዘንድ በብዙ ተማሪዎች ዘንድ ተፈላጊነቱ እየጨመረ መጥቷል። የአግሪካልቸራል ኢኮኖሚክስ የሚባለው ፊልድ እስቲ ዛሬ በትንሹ ስለዚህ አግሪካልቸራል ኢኮኖሚክስ ስለሚባለው የተወሰነ፣ በነገራችን ላይ ኢንተርቪው ፓርት አለን፣ ኢንተርቪው ሴክሽን አለን። ያችንም ኢንተርቪው ሴክሽን እና እንከታተላለን። እንዳልኳችሁ በዛሬ ቪዲዮአችን በትንሹ የምንዳስሰው ስለ አግሪካልቸራል ኢኮኖሚክስ ዲፓርትመንት ይሆናል። ዲፓርትመንቱ ኮርሶች አሉት። ሰከንዲር ስትገቡ እንደ ሰከንዲር እንደ መጀመሪያ አመት ዲፓርትመንቱ እንደ መጀመሪያ አመት እንደ ፈረስት ሴሚስተር ኢኮኖሚክስ፣ ማይክሮ ኢኮኖሚክስ፣ ኢንትሮዳክሽን ቱ ስታቲስቲክስ፣ ፕሪንሲፕል ኦፍ አካውንቲንግ፣ ክሮፕ ተውት የሚሉትን ኮርሶች ተወስዳላችሁ። በነገራችን ላይ በጣም ቀላል ናቸው። ሽምደዳ ፕላስ ትንሽ ካልኩሌሽን ነው የሚጠይቁት። እነዚህን መርጅ ካደረጋችሁ ጥሩ ውጤት ታገኛላችሁ እና የተወሰነው ኢንተርቪው ሴክሽን አለ ብያቸዋለሁ። እስኪ እኔ ሞር ብሪፍ ካደረግኩላችሁ በተሻለ መንገድ ኢንተርቪው ሴክሽኑ ብዙ የሚነግርን ነገር አለ። እሱን ተከታትለን እንመለሳለንሉ። ሰላም። ለኢንተርቪው ፈቃደኛ ስለሆኑ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እስቲ ራስን ከማስተዋወቅን ጀምር። ማን ገበል ዲፓርትመንት። ጌዲዮን ተስፋ ይባላለሁ። ሶስተኛ ዓመት የግብርና ምጣኔ ሀብት ወይም የአግሮ ኢኮኖሚክስ ትምህርት ክፍል ተማሪ ነው፣ የሀዋሳ ዩኒቨርሲቲ ተማሪ። በጣም እናመሰግናለን። ኔክስት የምንጠይቅ ጥያቄ ምንድን ነው? ይህ ቪዲዮ ዲፓርትመንት ሪቪው ነው። ዲፓርትመንት ሪቪው ስለሆነ ኔክስት ወደ አግሪካልቸራል ኢኮኖሚክስ መቀላቀል ለሚፈልጉ ተማሪዎች መረጃ እንዲያገኙ ለማድረግ ታስቡ ነው እና የተቀረጸ ያለው ና ዲፓርትመንቱን ስት መርጠው ምን ምን ነገሮችን ኮንሲደር አደረግ መርጠው ነው ወይስ እንዲሁን የደረሰ ስቴ ይህን ትምህርት ክፍል ወይም ዲፓርትመንት ስመርጥ መጀመሪያ ያደረኩት ፓሽኔን ማየት ነው ያስፈለገኝ። የግል ዝንባሌ ምን አይነት ነው በባህሬ ቁጥር ትምህርቶችን ወዳለው ቁጥር ትምህርቶችን በደንብ ወዳለው። ሽምደዳ ላይ ያን ያህል አደለውም። የኮንሰፕት ኮንሰፕቱን መያዝ ነው የምወደውና ደግሞ ፐርሰናል አታችመንት ወይም ፐርሰናሊቲ አታችመንት ሶሻቢሊቲ ላይ ነው እና በደንብ ኮሚኒኬት ማድረግ ደስ ይለኛል። ስለዚህ ከልጅነት የጀምሮ ግብርናው ላይ የማተኮር ቲቪ ላይ የሚወሩ የኢኮኖሚክስ ጉዳዮችን መስማት፣ ዜናዎችን መከታተል፣ ፕራይም ሚኒስትሩ የሚያደርጉትን መግለጫዎችን መስማት ኢኮኖሚ የሚያተኩሩትን ማለት ነው። ስለዚህ መጀመሪያ ያደረግኩት የሁለተሶድ ዩኒቨርሲቲ የሂስትሪ መምህር እና እሳቸውን ዶክተር ኖክ ይባላሉ ጠየቅኩኝ። ስጠይቅ ስለ አግሮ ኢኮኖሚ ስጠይቃቸው በጣም ጥሩ ማብራሪያ ሰጡኝ። ያንን ማብራሪያ በመከተል ዘን ውስጤ ላይ የነበረው ግብርናን ማተኮር ነው ወይም ግብርናው ዘርፍ ላይ ማተኮር ነበር ና ሶ ግብርናው ዘርፍ ላይ ባተኮር የኢኮኖሚክስ መሬ ተጠቅሜ እዛ ላይ አፕላይ ባደረገው መልካም ነው አልኩኝ። ና መረጥኩኝ። እና ገበያውን ተመለከቱ። የስራ አድሉ ደግሞ አሁን ባለው ታይም ሀገሪቱ የምትከተለው ግብርና መር ኢንዱስትሪላይዜሽን ስለሆነ ብዙ የስራ አድላለሁ በሚል ነው የመረጥኩት ማለት ነው። በጣም በጣም ግሩም የሆነ ማብራሪያ ነው። በጣም ከጠበኩት በላይ ብሪፍ የሆነ ማብራሪያ ነው የሰጠኝ። እጅግ አመሰግናለሁ። እና ምን አይነት ዝንባሌ ያላቸው ተማሪዎች ይሄን ፊልድ እንዲመርጡት ሪኮመንድ ታደርጋለህ? ቁጥር የሚችሉ ወይስ መሸምደድ የሚችሉ? ምን አይነት ዝንባሌ ያላቸው ተማሪዎች ይሄን ፊልድ ቢቀላቀሉት ሰክሰስፉል ይሆናሉ? ለታስበው ነው በየግቢው ፋካሊቲዎች አሉ እና ፋካሊቲ ውስጥ እኛ ፋካሊቲ ውስጥ ጀንደር ዩዝ ኢን ዲቨሎፕመንት እዚህ ውስጥ ሶስት ዲፓርትመንቶች አሉ እና አግሪ ቢዝነስ፣ አግሮ ኢኮኖሚክስ አንድ ሩራል ዲቨሎፕመንት እና ከእነዚህ መካከል አግሮ ኢኮኖሚክስ እንደየፋካሌቱ አወቃቀር የኮርሶች ምን ያህል ይካተታሉ የሚለው ፎቀስ ያደርጋል። እንደ ሀዋሳ ዩኒቨርሲቲ ከመጣን ግን ሞሮፍ ስልሳ በአርባ ነው የሚከ ማለት እንደዛ ነው እንደተረዳሁት ማለት ነው አርባ ስልሳ ፐርሰንቱ ያክል የኮንሰፕት ትምህርት ነው። የአእምሮ ጨዋታ ነው፣ ማውራት ነው፣ መፋለጥ ነው፣ በሀሳብ ማለት ነው፣ አናሊስቶችን መስራት ነው። ስለዚህ ኮንሰፕት ላይ ፊዚክስ ትምህርት ላይ በጣም ጎበዝ የነበሩ ልጆች ኢኮኖሚክስ፣ ሶሻል ተማሪዎች ኢኮኖሚክስ ላይ ፎከስ የሚያደርጉ ልጆች ብዙ ጊዜ ናቹራል ሳይንሱ ስለሚመደብ እዚህ ዘርፍ ላይ ፊዚክስ ላይ ማቴማቲክስ ላይ ጎበዝ የሆኑ ልጆች ይኸኛውን ዲፓርትመንት እንዲቀላቀሉ እመክራለሁ ማለት ነው። እና ሀገራችን ላይ እንደሚታወቀው ለግብርናው የሚሰጥ አመለካከት ዝቅተኛ ነው። ማለትም ገበሬን እንደሆነ ሳም ካይንዶ የሆነ ቦታ ላይ የወሽቁትና የተሳሳተ አመለካከት አለ ነገር ግን የኢንዱስትሪ ግብዓቶቻችን በሙሉ የሚገኙት ከግብርና ነው። ግብርናን ስናስብ መድኃኒትን እናነሳለን ግብርና ስናስብ ልብሳችን ምንጠጣው ማለት ይሄ መድኃኒቱ ምንለብሰው መኪና፣ ሁሉ ነገር የሚመጣው ከግብርና ነው። ሮ ማቴሪያሉ ማለት ነው፣ ጥሬ እቃው የሚገኙት። ስለዚህ ያንን በኢኮኖሚክስ ወይም በመጣኔ ሀብት ብናየው፣ በዛ መነፅር ብናየው የሚል ነው እናያለን፣ እንደዛ ነው። ስለዚህ ካልኩሌሽን፣ ፊዚክስ፣ ማት የሚችሉ ልጆች እዛ ጋር ቢገቡ ተመራጭ ተመራጭ ሆናለች አስባለን እና ቅድም እንዳልከው ዲፓርትመንቱን ፈልገህ ነው የገባኸው እና እንደ አብዛኛው የዩኒቨርሲቲ ተማሪ ደግሞ ዲፓርትመንት ሰሌክት ስናደርግ ግራጁዌት ካረኩኝ በኋላ ምንድን ነው ኦፖርቹኒቲ፣ ምን ይጠቀምበታለ የሚለው ክሮስቼክ እናደርጋለን። ከዛ አንጻር ይህን ዲፓርትመንት ግራጁዌት አድርገህ ስትወጣ ምን አይነት ስራ እድሎች ላይ መሰማራት እድል አለው ይሄ ዲፓርትመንት ገበያው ምን ይፈልጋል የሚለውን አስቀድመ ማወቅ አለብን እኔ ምንድን ነው ያደረኩት ግራጁዌት አድርጎ የወጡት ሰዎችን አንድ ሁለት ሰው ለማናገር ሞክሬ ነበር በስልክና በኋላም ኢንትረስቴ ቅድም እንደነገርኩት ቤዚክቲንግ ነው የስራ እድሉን ስንመለከት አንድ አስተማሪያችን ምን አለን፣ እናንተ ቆጣ ምድለኞች ናቸው አለን። ኤክስቴንሽን የሚያስተምረን አስተማሪ ነው እና 87 ፐርሰንት ያክል እስከ 90 ፐርሰንት የስራ እድል አለው አለን። ለምን መሰለህ ስትወጣ ነን ገቨርመንታል ኦርጋኒዜሽን ላይ መቀጠር ትችላለህ። ፐብሊክ ሴክተሮች ላይ ወይም የመንግስት መስሪያ ቤቶች ላይ መቀጠር ትችላለህ። በምን ካልከኝ ግብርና ሚኒስተር ከፌዴራል መንግስት እስከ ወረዳ ድረስ ባሉ ቢሮዎች ላይ መቀጠር ትችላለህ። ፋይናንስ ተቋማት ላይ፣ ባንኮች ላይ እንደዚህ ደግሞ ማይክሮ ፋይናንሶች ላይ መቀጠር ትችላለ። ሌላ ቴሌኮሚኒኬሽን ኢቭን መቀጠር ትችላለ። አግሪ ሞባይል እዛ ጋር የተገናኙ ገበሬውን ከሚረዱት ኮሚኒኬሽን አገልግሎት የሞባይል አካውንቶች ጋር ከዛ ጋር የተገናኙ መቀጠር ትችላለ። ሌላው ደግሞ ኮንሰልታንቶች ጋር ለገበሬ የሚሰጡ ግንዛቤ ማስጨበጫ እንትኖች ላይ መሳተፍ ትችላለ። ኢቨን ኢቨን ማለት ነው በጣም የሚገርም ጆርናሊዝም ላይ እንትን ገበሬዎችን በሚመለከት ጆርናሊዝም ላይ መሳተፍ ትችላለህ። ሞር ኦፍ የዚህ በዚህ ዲፓርትመንት ተመርቆ የሚወጡ ልጆች እኔ የሚያሰቡት ምንድነው ነን ገቨርንመንታል ኦርጋናይዜሽን ነው ኤንጂኦች ላይ በየት በየት የሚሰሩ ገጠር ልማት ላይ የሚሰሩ ድህነት ቅነሳ ላይ የሚሰሩ የገጠሩ ማህበረሰብ ከፍ የማድረግ ግብርናውን የማዘመን የሚሰሩት ተቋማት ላይ ከነዚህ ጋር አንድ ላይ መስራት ፍላጎት ነው ያለኝ እና ደግሞ የሚተገበሩ ፖሊሲዎችን ፖሊሲ ፕሮ ጥናቶች ላይ እዛ ጋር መሳተፍ ፍላጎት ነው ያለኝ እኔ ፐርሰናል ይስጥ ከጠየቀኝ ደግሞ ለምን ይህን ዲፓርትመንት ምንድን ነው፣ ኦፖርቹኒቲውን አይቼ የገባውበት አንደኛው ኤንጂኦ ነው። ሁለተኛ ደግሞ ፋይናንስ ተቋማት ላይ የመቀጠር ፍላጎት ስላለኝ ነው። ፋይናንስ ማኔጅመንት ላይ፣ ባንኮች ላይ፣ እነዚህ ማይክሮ ፋይናንስ ተቋማት ላይ የመቀጠር ፍላጎት ስላለኝ ነው። በጣም በጣም ብሪፍ ማብራሪያ ነው። በጣም እናመሰግናለን። እንደ መጨረሻ ጥያቄ ለጠየቀ የምፈልገው ምንድን ነው፣ ውጤት እንዴት ነው? ሁለት ሀሳቦችን ላንሳልና ከዚህ ጋር ታጠቃለልኛል። የመጀመሪያው ኮርሶች በውስጥ ያሉትን ኮርሶች ትንሽ አንድ ሶስቱን አራቱን ኮርስ እሱን ትነግረኝ እና ሁለተኛው ደግሞ ይህ ዲፓርትመንት ጆይን ለማድረግ ፌሽማን ላይ ማሰራት ያለበት ፌሽማን ላይ ቢያንስ ሚኒመም ምን ያክል ጂፒ ይፈልጋል? አንድ አዋሳ ዩኒቨርስቲ ተማሪ ደግሞ 20 ፐርሰንት ኢንትራንስ ሪዛልት አለ እና እነዚህን አጠቃለ እነዚህ ሁለቱን ሀሳቦች ብትነግረኝ ኢንተርቪያችን እንግዲህ እኛ ሶስተኛ ዓመት ተማሪዎች ነን እና ፈርስት ይር ላይ ማለት ሁለተኛ ዓመት ላይ ለአግሮ ኢኮኖሚክስ ፈርስት ይር እና ገቢው ደግሞ ሁለተኛ ዓመት ላይ አስራ አራት ኮርሶችን ነው የወሰድነው አስራ አምስት ኮርሶችን ነው እና በአጠቃላይ ብዙ ኮርሶች አይደሉም። ሰባት ሰባት ኮርስ ነው በየሴሜስተሩ የምንወስደው። በዛ ከተባለ ደግሞ አንደኛው ሴሜስተር ላይ ስምንት እንወስዳለን እና ኮርሶቹ ሜጀር ኢኮኖሚክስ ላይ ነው ትኩረት የሚያደርጉት። ሜጀር ኮርሶቻችን ማክሮ ዋን፣ ማክሮ ቱ፣ ማይክሮ ዋን እና ደግሞ ማይክሮቱ እና ደግሞ ስታቲስቲክስ ፎር ኢኮኖሚስ የሚባል ኮርስ አለ። እና እነዚህ ኮርሶች ደግሞ በደንብ ዲጋውት ማድረግ የሚፈልጉ ማክሮን ካየኸው በደንብ ኮንሰፕቱ መያዝ ነው። ማይክሮ ደግሞ ካልኩሌሽን ነው። ስለዚህ ጠቅለል ሳረገለ ከኛ ከኛ ከአዋሳ ዩኒቨርሲቲ አንጻር እነዚህ የሚሰጡ ዲፓርትመንቶች ትምህርቶቹ፣ ኮርሶቹ በይዜ በጣም ቀላል ናቸው። ኢንትረስቲንግ ናቸው። እየተዝናና ምሰራቸው ናቸው። አይከብዱም ትንሽ ቢያስቸግር የሚያስቸግራቸው አካውንቲንግ ፎር ኢኮኖሚክስ ነው እና ደግሞ አካውንቲንግ ነው። ሌላኛው ደግሞ ማይክሮ ኮርስ ነው። ትንሽ ግራፊክ ስለሚበዛ ካልኩሌሽን ስለሚበዛ እሱ ያስቸግራል። በተረፈ ቀላል ነው። ውጤት ደግሞ ይሰራል፣ በጣም ነው የሚሰራው፣ በጣም ይሰራል። ለምን ብዙ ታይም አለ። ሰባት ኮርስ ነው የምትወስደው፣ በቀን ሁለት ወይ ሶስት ኮርስ ሁለት ኮርስ ብትማር ነው። ስለዚህ ትርፍ ጊዜ ስላለ በደም ታጠናለህ። ሌላው ወደ ጥያቄ ስመጣ ደግሞ ፍሬሽ ማን ላይ ብዙ ውጤት አይፈልግም። ባይዜ እንደተሰራው ያክል ነው። አሴ ዩኒቨርሲቲ እንትን የሚለው ውጤቱን የሚያስቀምጠው እና አሴ ሆል፣ ግን ሌሎች ግቢዎች ላይ ያሉትን ነገሮች ለምሳሌ ወላይታ ሶዶ ዩኒቨርሲቲ ላይ ይቼ ነበር እና ከጤና ቀጥሎ በደንብ ውጤት የሚፈልገው ይሄኛው ዲፓርትመንት ነው። እዚህ ግቢ ላይ ደግሞ ከጤና ቀጥሎ እንደዛው ከኢንጂነሪንግም አክቹዋሊ ከፍ ብሎ በእኛ ሰዓት ከሲኤስ ከፍ ያለ ውጤት ነበር የጠየቀው ማለት ነው፣ ለመግባት እና ለመግባት ብዙም ያጣጥር ውጤት መስራት የለብህም። የምችለውን ያክል ታደረጋለ። ምን ከስሪ በላይ ብሰራ ራሱ በቂ ነው። ከስሪቱ በላይ ብሰራ ይሄን ነው የምለው ማለት ነው። ችግር ችግሩን ቆይታ ምናልባት ያስቀረውት ካለ ለሰጥህን ማብራሪያ በጣም በጣም ከልብ እናመሰግናለን። እንደው በስተመጨረሻው ስለ አግሪጊቢ እንደው እንደ ቦነስ ጥያቄ ስለ አግሪጊቢ የተወሰነ ነገር ብትል ከአብዛኛው ተማሪዎች እንደሰማሁት አግሪግቢ በብዙ ዳይሬክሽን ከሪፈራል ኮሌጅ ከቴክኖ ከሜን ምናምን ካሉት የሆነ ዝቅ ያለ አስተያየት ነው ያሉ የሚሰጥ። ስለ አግሪግቢ የተወሰነ ትንሽ መጨረሻ ላይ ወደዚህ ጊቢ ለሚመጡ ተማሪዎች ስንቅ ሆናቸው አግሪግቢ ብትገቡ መልካም እና አንድ ፋካሊቲ አለ። በዚህ ፋካሊቲ ውስጥ ሶስት ዲፓርትመንቶች አሉ። ሌሎች ደግሞ ፕሮግራሞች ናቸው። አጠቃላይ ስምንት ዲፓርትመንት አለ እና ዲፓርትመንቶቹ በሙሉ በጣም ኢንትረስቲንግ ናቸው። አግሪ ግቢ ልትገቡ የምትችሉበት አንድ ፖይንት ልንገራችሁ። ትርፍ ታይም አላችሁ በዚህ እና ለምሳሌ በእኛ ፋካሊቲ ውስጥ አግሪ ቢዝነስ ሩል ዲቨሎፕመንት እና አግሮ ኢኮኖሚክስ አሉ እና እነዚህ ሶስት ዲፓርትመንቶች ስንማር ጧት ጧት ብቻ ነው ክላስ ያለን ማለት ነው ጧት ጧት ብቻ ነው እና ከሁለት ወር በኋላ ፕራክቲስ ክላሶችም አሉ ጧት ጧት ብቻ ክላሶች አሉ። ስለዚህ ያን ሰፊውን ታይም ምን ታደርግበታለን? ወይ ራስን ሰልፍ ስኪል እንደሆነ መውጣት አለብ። እንግዲህ በዚህ ዘመን ዲግሪ ብቻ ይዛችሁ መውጣት እንዳታስቡ፣ ፕራክቲካል ስኪል እንደ ሶፍት ስኪል ያስፈልጋል። ሌሎች ስኪሎችንም ለመውሰድ ትርፍ ጊዜ ታገኛላችሁ፣ ራሳችሁ ላይ ለመስራት። በመንፈሳዊም ረገድ ሊሆን ይችላል። በተለያየ ረገድ ጊዜ አላችሁ እና ደግሞ ከሌሎች ካምፓሶች አንፃር ለምሳሌ አሁን ከአይኦቲ ካምፓስ አንፃር እና ከሜን ካምፓስ አንፃር ይሄ በጣም ቀዝቃዛ ነው፣ ነፋሻ ነው፣ ከተማ ውስጥ ነው ያለው። ኤክስቴንሽንም ለመማር ከፈለጋችሁ ቅርብ ነው። ምግቡም ደግሞ አሪፍ ነው። ክላስ ዶርም ያላቸው ቅርበትም በጣም አንተም እያየው ነው አለ በጣም ቅርብ ነው እና ከዶርም ክላስ በትንሽ ደቂቃ ነው የምንደርሰው። አክ የንትንም እንደዛ ነው፣ ግን የእኛው ትንሽ ተፋሻ መሆኑ ደስ ይላል። እና ትልቁ ፖይንቱ እንዳልኩ ትርፍ ጊዜ መኖር ነው። በጣም ኤክስትራ ታይም አለ። ኤክስቴንሽንም ለመማር ራስ ላይም ለመስራት ትርፍ ጊዜ አለ እና ከተማ ውስጥ መሆኑ ፍቅር አይቃጠገው ነው አባቴው። ትርፍ ታይም መኖሩን እኛ ምስክር ነን። ዩቲብ የጀመረበትም ትልቁ ኢንሳችን ትርፍ ታይማችን ነው እና በዛውም ቻናላችንን ሰብስክራይብ እያደረጋችሁ ለሰጠህን ማብራሪያ እጅግ እጅግ ጊዜ በዚህ ሰዓት በጣም ውድር እናችን ጊዜን ተጠቅመ ስለሰጠህን ማብራሪያ ከልብ እናመሰግናለን። በቀጣይ ቪዲዮዎች ለኢንተርቪው እንደምንገናኝ ተስፋ አደርጋለሁ። እናመሰግናለን። ቀደም እንዳልኳችሁ እንግዲህ የቪዲዮ በፓርት 4፣ 5፣ 6 ያለ ዲፓርትመንት ሪቪዎችን እንደዚሁ የምንቀጥልላችሁ ይሆናል። እንግዲህ እንደ ዩኒቨርሲቲ ተማሪ ነው ይህን የጀመርነው እና ታይም ላይኖረን ይችላል። የምንላቃቸው ቪዲዮች ኢንተርቫላቸውን ከመጀመሪያው ዋይታችሁ ከሆነ በጣም ረዥም ነው እና በትግስት እየተጠባበቃችሁ ይህን የዩቱብ ቻናል ላይክ ሰብስክራይብ እንድታደርጉናለው በቀጣይ ቪዲዮችን እስክንገናኝ ቸርሰንብትውያል